በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞች ጉዳዮች በሚከታተሉና ሕጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ ዳኞች ማህበር አማረረ። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድድ አዋጅ ጥያቄ የተነሳበት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን ጨምሮ የስራ ዘመናቸው ሊጠናቀቅ የተቃረቡ ሶስት የቦርድ አባላት በአዲስ ሊተኩ ነው። ወደ ቀዳሚው ዜና አልፋለሁ። በሴቶች ላይ የሚፈጸሙ ከባባድ ፆታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞች ጉዳዮች በሚከታተሉና ሕጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር አማረረ። ማህበሩ ከባባድ ወንጀሎች ለሚከታተሉና ሕጋዊ ውሳኔ ለሚሰጡ ዳኞች አስፈላጊውን የደህንነት የጸጥታ ከለላ እንዲሰጥ አበክሮ ጠይቋል። ማህበሩ በላከው መግለጫ በሴቶች ላይ የሚፈጸሙ ከባባድ ፆታዊ ጥቃቶችና የሞት ጉዳዮች የሚከታተሉና ውሳኔ የሚሰጡ ዳኞች ስራቸውን ነጻና ገለልተኛ ሆነው ለመከወን እጅግ ተቸግረዋል ብሏል። ዳኞቹ ስራቸውን ተረጋግተውና በሰከነ የህግ አካሄድ እንዳይመለከቱ በተለያዩ መንገዶች ጫና እየደረሰባቸው ነው። ስለሆነም ላለባቸው የደህንነታቸው አደጋ በቂ ከለላ በማጣታቸው ምክንያት ስራውን ከማቆማቸው በፊት የክልሉ ከፍተኛ ፍርድ ቤት ከሚመለከታቸው የጸጥታ አካላት ጋር በመመካከር ችግሩን በአፋጣኝ መፍታት አለበት ሲል አሳስቧል። ከጦርነቱ በኋላ የትግራይ ዳኞች በከፍተኛ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ችግሮች ቅርቃር ውስጥ ሆነው በማገልገል ላይ ይገኛሉ። ጥያቄያቸው ይመለስላቸው ሲል ጥሪውን አቅርበዋል። በፌዴራልና በሌሎች ክልሎች የሚገኙ ዳኞች የሚገኙበት የደሞዝ ጭማሪና ጥቅማጥቅም የክልሉ ዳኞች እንደተነፈጉ ገልጾ የክልሉ ከፍተኛ ፍርድ ቤት በሌሎች ክልሎች እየተተገበረ ያለውን የጥቅማጥቅም አሰራር ለመመለስ በጥናት ላይ ነኝ በማለት ከአንድ ዓመት በላይ ማስቆጠሩ ልክ አይደለም ሲል ወቅሰዋል። የክልሉ ከፍተኛ ፍርድ ቤት የአገሪቱ ሕግና የትግራይ ነባራዊ ሁኔታ ከግምት ውስጥ በማስገባት የዳኞች የጥቅማጥቅም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 የሚውል ገቢ እንዲሰበስቡ ያስገድዳል። ከሀገር ውስጥ የገቢ መዋጮ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። አዋጁ የተበራለት የፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ትናንት ሰኞ መጋቢት 29 ቀን 2017 ዓ ም በዘጋጀው የአስረጂና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢቲቻ ከዚሁ ጉዳይ ጋር የተያያዘ ጥያቄ ካቀረቡት አንዱ ናቸው። አቶ አማረ በአዋጅ ረቂቅ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰብባቸው ከሚጠበቁ አገልግሎቶች ውስጥ የተወሰኑትን በማሳያነት ጠቅሰዋል። የባንክ ብድር፣ የዲጂታል ባንኪንግ እና የቴሌኮም አገልግሎት ሌሎችንም ካየን ወደ ግለሰቦች ነው የሚሄደው፣ ያሉት አቶ አማረ ይህንን ሁሉ ግለሰቦች መቋቋም ይችላሉ ወይ ሲሉ ጠይቀዋል። መረጃው የኢትዮጵያን ኢንሳይደር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለን ጨምሮ የስራ ዘመናቸው ሊጠናቀቅ የተቃረቡ ሶስት የቦርዱ አባላት በአዲስ ሊተኩ ነው። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል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 እንደ የውስጥ አሰራር መመሪያ ማጽደቅና የመመንመያ የጊዜ ሰሌዳ ማዘጋጀት ያሉ ተግባራትን ሲያከናውን መቆየቱን የኮሚቴው ሰብሳቢ ቀሲስ ታጋይ ታደሰ ለቢቢሲ ተናግረዋል። ከነገ ሚያዝያ እስከ ሚያዝያ 21 2017 ዓ ም ጥቆባ የሚያካሄደው ቦርዱ ካሉት አምስት አባላት ውስጥ ምክትል ሰብሳቢውን ጨምሮ ሶስት አባላቱን ለመተካት ነው። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት የነበሩትን አቶ ጌታቸው ረዳን በይፋ አሰናበቱ። ጠቅላይ ሚኒስትር አብይ አህመድ ባለፉት ሁለት ዓመታት የትግራይ ክልል ጊዜ አስተዳደር ፕሬዚዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ትናንት መጋቢት 29 ቀን 2017 ዓ ም በይፋ ማሰናበታቸውን በትግረኛ ቋንቋ ባስተላለፉት መልዕክት አስታውቀዋል። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነትን ተከትሎ የተገኘውን ሰላም ለማስጠበቅ ላደረጉት ከፍተኛ ጥንቃቄና አመራር የፌዴራል መንግሥት እውቅና አለውም ብለዋል። ጠቅላይ ሚኒስትር አብይ በመልዕክታቸው ከአቶ ጌታቸው ረዳ ጋር በቀጣይ ስራዎችም በጋራ ተቀራርበን እንደምሰራ እያረጋገጡ ለነበራቸው ቆይታ አመሰግናለሁ ሲሉም ገልጸዋል። የአሜሪካ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የወንበዴ ቡድን አባላት ናቸው ያሏቸውን ስደተኞች በፍጥነት ከሀገር ለማባረር እምብዛም ጥቅም ላይ የማይውለውን የጦርነት ጊዜ ህግ እንዲጠቀሙ ተፈቀደ። የቬንዙዌላውን የወንበዴ ቡድን አባላት ወደ ኤል ሳልቫዶር እንዳይባረሩ የአሜሪካ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የወንበዴ ቡድን አባላት ናቸው ያሏቸውን ስደተኞች በፍጥነት ከሀገር ለማባረር እምብዛም ጥቅም ላይ የማይውለውን የጦርነት ጊዜ ሕግ እንዲጠቀሙ ፈቀደ። ከዚህ በፊት የስር ፍርድ ቤት የቬንዙዌላውን የወንበዴ ቡድን አባላት ወደ ኤልሳልቫዶር እንዳይባረሩ በ1798 የወጣው የውጭ ጠላቶች ሕግ ተጨማሪ ምርመራ ያስፈልገዋል በማለት ለጊዜው አግዶት ነበር። ትራምፕ ስደተኞቹ የወንበዴ ቡድን አባላት ናቸው ሲሉ የሚከሱ ሲሆን በአሜሪካ ላይ መደበኛ ያልሆነ ጦርነት ሲያደርጉ የቆዩ በመሆናቸው በህጉ መሰረት ሊባረሩ ይገባል ሲሉ ተከራክረዋል። አስተዳደሩ ውሳኔውን እንደ ድል ቢቆጥረውም ዳኞች ግን ከሀገር እንዲወጡ የተወሰነባቸው ሰዎች የመቃወም ዕድል እንዲሰጣቸው ትዕዛዝ አስተላልፈዋል። ፍርድ ቤቱ ሰኞ ዕለት ትዕዛዙ በተገቢው ጊዜ መሰጠት አለበት፣ እንዲሁም ከሀገር እንዲወጡ ከመደረጉ በፊት በትክክል ነጻ ሆነው ጉዳያቸውን የሚያስረዱበት መንገድ መመቻቸት ይኖርበታል ሲል በጽሑፍ ትዕዛዝ አስተላልፈዋል። በዚሁ ደብዳቤ ላይ ጥያቄው የትኛው ፍርድ ቤት ነው ይህንን ጉዳይ ሊመለከተው የሚችለው ብቻ ነው ሲሉ አስፍረዋል። የሰኞ ብይን በአምስት ስደተኞች ስም በአሜሪካ የሲቪል ነጻነቶች ህብረት ለችሎቱ መቅረቡን ገልጾ ጉዳዩ የታየው ስደተኞቹ በታሰሩበት ቴክሳስ ሳይሆን ተገቢ ባልሆነ መንገድ በዋሽንግተን ዲሲ ፍርድ ቤት መሆኑን ገልጿል። ትራምፕ የፍርድ ቤቱን ውሳኔ በአሜሪካ ለፍትህ ታላቅ ቀን ሲሉ አሞካሽተውታል። ጠቅላይ ፍርድ ቤት ፕሬዚዳንቱ ድንበሮቻችን እንዲያስከብር ሀገራችን ራሷንን እንድትጠብቅ በመፍቀድ የህግ የበላይነትን አስከብሯል ሲሉ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። የስደተኞችን መብት የሚሟገተው ድርጅት በበኩሉ ብይኑን ትልቅ ድል ሲል ጠርቶታል። እነስ ጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።